ለመጀመሪያ ጊዜ አላህ ስብሃነወ ተዓላ የተቆጣበት የወንጀል አይነት ምን ወንጀል ነው? ኩራት። እርግጠኛ? ምን ምርጫ የለው? እስላማዊ ጥያቄዎች ምርጫ የላቸው። ለመጀመሪያ ጊዜ አላህ ስብሃነወ ተዓላ የተቆጣበት የወንጀል አይነት ምን አይነት ወንጀል ነው? እርግጠኛ ምን ኩራት ኩራት የመጨረሻ መልስ ነው። ቃቢልና ሀቢል ተጋድሎ ነበራ ከዛ በፊት ነው ኩራት የነበረው። እርግጠኛ ነኝ። በትክክል ተመልሷል። እብሊስ ስገር ተብሎ አልሰግድም ብሎ ኩራት ተሰምቶት ነበር አይደለም። አላህም በጣም ተቆጥቶ